ሰውየው በፈጣሪ ጥበቃ ስር ነው። ይህ ተረጋግጧል። ሰው ብቻ አይደለም የወደደው ፈጣሪም ጭምር እንጂ። ዛሬ ይህን እውነት የሚያሳይ ለማመን በሚከብድ ግን እውነት በሆነ ልባችሁን በድንጋጤ ከሚያንቀጠቅጥ አእምሮን ከሚያስደንቅ ተአምራዊ ክስተት ጋር አምጥቻለሁ። የሉዓላዊነት ዋጋ፣ የታማኝነት ብርቅነትና የፈጣሪ ያልተጠበቀ ጥበቃ በሚያስገርም ሁኔታ የሚያሳይ እውነተኛ ታሪክ። ይህ ታሪክ የአንድ ወጣት የአፍሪካ መሪ ቡርኪናፋሶ ፕሬዝዳንት የሆኑት የክቡር ኢብራሂም ትራኦሬ ታሪክ ነው። ከሞት ያዳነቻቸው በሰውኛ የጥበቃ ስርዓት ሳይሆን ባልተጠበቀ የእንስሳት አልጋ ግብነት የመጣችውን የመዳን ታሪክ፣ ከጀርባው የተሸረበውን እጅግ አደገኛና አሳዛኝ ሴራ እና ፕሬዝዳንቱ ይህንን ክህደትና ሴራ በማክሸፍ የሀገራቸው ሉዓላዊነት እንዴት እንደጠበቁ በዝርዝር እንመለከታለን። ይህንን የትግል የሴራ የተአምራትና የድል ታሪክ በጥልቀት እንቃኛለን። እንዳያመልጡ! ታሪኩ የሚጀምረው ፕሬዝዳንት ኢብራሂም ትራኦሬ በቡርኪና ፋሶ ምድር፣ የሕዝባቸውን ኑሮ ለማሻሻልና ችግራቸውን ለማዳመጥ፣ ወደ አንድ የገጠር ወጣቶች ማዕከል በሚያደርጉት ጉዞ ላይ እያሉ ነው። በገጠር መንደሮች የተሰበሰቡት ወጣቶች ውዱን መሪያቸውን ለመቀበል ጓጉተዋል፣ ገና ካሁኑ ወታደራዊ ባንዶች ቀድመው ደርሰው መንደሩን በድራም ጩኸት እያቀለጡት ነው። ግን አንድ ችግር ተፈጥሯል። ፕሬዚዳንቱ አርፍደዋል። በዚሁ ከቀጠሉ መድረስ ባለባቸው ሰዓት የሚደርሱ አልመሰላቸውም። ይህን ጊዜ ነው ከፕሬዚዳንቱ ጋር በጉዞ ያለ አንድ አድሪሳ የሚባል አማካራቸው ምክር ቢጤ ሰነዘረው። የሰነዘረው አድሪሳ ወደ ፕሬዚዳንቱ ዞር አለና፣ ጌታዬ፣ ዋናው መንገድ ይዘን የምንሄድ ከሆነ እስከ ሁለት ሰዓት ያህል ልናረፍድ እንችላለን። ነገር ግን እኔ መውቀው አንድ አቋራጭ የገጠር መንገድ አለ። በእርግጥ ያን መንገድ ብዙ ሰው አይጠቀምበትም። ግን ያን መንገድ መርጠን ከሄድን ወደምንፈልገው ቦታ በአርባ ደቂቃ ውስጥ እንደርሳለን አለም። ፕሬዚዳንቱ ከትንሽ የማሰብ ጊዜ በኋላ ቅንድባቸውን አንቀሳቀሱና ደህንነቱ የተጠበቀ ነው ትላለህ ሲሉ መለሱ። አማካሪያቸውም ቀበል አድርጎ አዎ ጌታዬ አንድ የእኛ ሰው ትላንት ይህን የምለውን መንገድ ተጠቅሞበታል አለም። ካሪም የሚባል ሌላ ቦዲጋርድ፣ ጌታዬ እኔ ያን መንገድ አልወደድኩትም። ጠጥ ረጭ ያለ ነው ማንም አይንቀሳቀስበትም። ነገር ግን ያለን ነዳጅ እያለቀ ነው። በተጨማሪም ወጣቶቹ እየጠበቁን ነው። ስለዚህ አድሪሳ በሚለው ሐሳብ መስማማት ሳይኖርብን አልቀረም ሲል ሀሳቡን አነሳ። ፕሬዚዳንቱም አማራጭ ባጣ ድምፅ ሆነው አቋራጩን እንጠቀማለን፣ እንንቀሳቀስ በማለት ትዕዛዝ አስተላለፉ። ፕሬዚዳንቱን የያዘችው መኪናና ተጨማሪ አራት የጥበቃ መኪኖች ሞተራቸው ተነሳ። ፕሬዝዳንቱ በከፍተኛ የደህንነት ጥበቃ ታጅቦ በገጠር መንገድ ላይ በሙሉ ፍጥነት እየገሰገሰ ነው። ፀሐይዋ ምድሪቱን ታሞቃለች፣ አየሩ ደስ ይላል። የጉዞ ድባብ የተረጋጋና በእቅዱ መሠረት እየሄደ ያለ ይመስላል። በድንገት ግን ባልተጠበቀና በሚያስደንቅ ሁኔታ አንድ ነገር በመንገድ መሃል ቆመ። ትልቅ ጥቁርና ነጭ በመጠኑም ግዙፍ የሆነች ላም። አዎ ላም። ላሟ በረጋ መንፈስ በመንገድ መሃል ላይ ድርቅ ብላ ቆማለች። የፕሬዚዳንቱንና የስኳዱን እንቅስቃሴ ሙሉ በሙሉ አቋርጣለች። የስኳዱ የፊት መኪኖች ሾፌሮች በመገረም ከኋላ ሌላ ነገር ካለ ብለው በጥንቃቄ ይቃኛሉ። ደግሞ ላሟን ከመንገድ እንድትነሳም በክላክስ ድምፅ፣ በእጅ ምልክት፣ በቃላት ይነግሯታል። የጥበቃ ሰራተኞች ከመኪና ወርደው ላሟን ከመንገድ ለማንቀሳቀስ ይሞክራሉ። ላሟ ግን የመንቀሳቀስ ምልክት አታሳይም። ክትር ሆና ፊቷን ወደ መኪኖቹ አዙራ በመንገድ መሃል ላይ እንደ ምሶሶ ቆማለች። ጊዜ ይሄዳል፣ ደቂቃዎች ይቆጥራሉ። የቡድኑ እንቅስቃሴ ግን ሙሉ በሙሉ ተከቷል። ይህች ተራ ላም የፕሬዝዳንቱን ጉዞ አስቆማለች። ይህን ማን ያምናል? የጥበቃ አባላት መጀመሪያ ግራ መጋባት ቢኖርባቸው የላሟ ግትርነት ግን አጠራጣሪ ሆኖባቸው ከወትሮ የተለየ ስሜትን ፈጠራ። በዚያች ቅጽበት የላሟ ግትርነት ከትዕግስት ማጣት ይልቅ ጥልቅ የሆነ መልእክት ያዘለ እንደሆነ ማንም አላወቅም። ይህች ግትር ላም በመንገድ መሃል ላይ ለጥቂት ደቂቃዎች የፈጠረችው መስተጓጉል ከጀርባው እጅግ አስደንጋጭ ይሆናል። የሕይወትና የሞት ምስጢር ተሰውሮበታል። የቡድኑ እንቅስቃሴ ለጥቂት ደቂቃዎች መቆሙ የፕሬዝዳንቱ የጥበቃ ሰራተኞች በመንገዱ ላይ አጠራጣሪ ነገር እንዳለ በቅርበት እንዲመለከቱ እድል ፈጠረላቸው። ጥልቅና ጥንቃቄ የተሞላበት ፍተሻ ሲያደርጉ ልባቸው በድንጋጤ ቆመ። በመንገዱ ላይ የፕሬዝዳንቱ ቡድን ሊያልፍበት ታስቦ በነበረው ትክክለኛ ቦታ ሶስት እጅግ አደገኛና በአይን በቀላሉ የማይታዩ የተደበቁ ፈንጆች ተተክለው አገኙ። ፈንጂዎቹ የመንገዱ አካል ሆነው ተሸፍነዋል። ፈንጂዎቹ የተተከሉት የፕሬዝዳንቱን መኪናና የቡድኑን አባላት ሙሉ በሙሉ በአንድ ጊዜ ለማጥፋት ታስቦ ነበረ። ፍንዳታው ታላቅ ጥፋት ይፈጥር ነበር። ላሟ በመንገድ መሃል ላይ ድርቅ ብላ ለጥቂት ደቂቃዎች ባትቆም ኖሮ ቡድኑ ፈንጂዎቹ ላይ ሳይደርስ ያለምንም ጥርጣሬ በቀጥታ አልፎ ታላቅና አሰቃቂ አደጋ ይደርስ ነበር። የፕሬዝዳንቱ ሕይወት፣ የጥበቃ አባላት ሕይወት ይጠፋ ነበር። ላሟ ይህን ሁሉ አደጋይታ ወይንም ተሰምቷል። በመንገድ መሃል በመቆም ይህንን ሁሉ የሕይወት መጥፋት አድናለች። ይህ ድንቅ ተአምር ነው። የፈጣሪ ጥበቃ ከተፈጥሮ ሕግጋት በላይ ሆኖ ባልተጠበቀና በሚያስደንቅ ሁኔታ እንደሚገለጥ ያሳያል። ያቺ ተራ ላም የብዙዎችን ሕይወት ታደገች፣ የታሪክ አካሄድን የቀየረች የሕይወት ጠባቂ ሆነች። ወደ ገጠር ወጣቶች ማዕከል ሲደረግ የነበረው ጉዞን በአስቸኳይ ተሰረሱ። ፕሬዝዳንቱ በጠባቂዎች ጥንቃቄ በተሞላ ጀባት አግዘው በሰላም ወደ ኦጋዶው ተመለሱ። ይህ የፈንጂ ሴራ ሲጋለጥ ቡርኪና ፋሶ በድንጋጤ የተዋጠች። ማን ይህንን አደገኛና ይህ ሰብአዊ ተግባር እንደፈጸመ ለማወቅ ፈጣንና ጥብቅ ምርመራ ተጀመረ። የምርመራ ውጤት ግን ከፈንጂዎቹ ግኝት በላይ አስደንጋጭና ልብ ሰባሪ ነበር። ከሴራው ጀርባ የነበረው ሰው ከፕሬዝዳንቱ እጅግ ቅርብ ሰዎች መካከል አንዱ፣ የፕሬዝዳንቱ ከፍተኛ አማካሪ አድሪሳ መሆኑ ተጋለጠ። አድሪሳ የፕሬዚዳንቱን ሕይወት ለማጥፋት ሀገርን ለመክዳት ከውጭ አካላት ጋር በመስራት ላይ ነበር። ገንዘብ ወይስ ስልጣን? ዓላማው ምን እንደሆነ ግልጽ ባይሆንም ክህደቱ ግን ከባድ ነበር። ምርመራው እንዳረጋገጠው ጉዞው በተደረገበት ቀን አድሪሳ የፕሬዚዳንቱ ፈንጆች በተተከሉበት አቋራጭ መንገድ እንዲሄዱ አጥብቆ ጠይቋል። ለምን በአቋራጭ መንገድ እንሄዳለን የሚል ጥያቄ ቢነሳበትም በተለያዩ ምክንያቶች ለማሳመን ሞክረዋል። ይህ ድርጊት አድሪሳ በሴራ ውስጥ ቀጥተኛና ወሳኝ ተሳትፎ እንዳለው በማያሻማ ሁኔታ አሳይቷል። በጎሪ ሲያይ ከኋላው ያለውን አይምና። የፕሬዝዳንቱ የጥበቃ አካላትና የምርመራ ቡድን በሰጡት ትዕዛዝ መሰረት በመንገዱ ላይ ሰፊና ጥንቃቄ የተሞላበት ፍተሻ፣ የደህንነት ማጣሪያ ተደረገ። ሁሉም ነገር ኢንች በኢንች ተመረመረ። በተመሳሳይ ጊዜ የሀገርን ሚኒስትርና የፕሬዝዳንቱን ሕይወት ለመግዳት የሞክረው አማካሪ አድሪሳ ወዲያውኑ በቁጥጥር ስር ዋለ። የምርመራው መረብ እየሰፋ ሲሄድ ሌላ ተባባሪ ተገኘ። በሰራዊቱ ውስጥ የሎጂስቲክስ ክፍል ውስጥ የሚሰራው ሌተናንት ዱአምባ በሴራ ውስጥ እጁ እንዳለበት ተረጋገጠ። ሌተናንት ድዋምባ እንደ ጂፒኤስ ያሉ ከፍተኛ የቴክኖሎጂ ዘዴዎችን በመጠቀም የፕሬዚዳንቱን ተሽከርካሪ ትክክለኛ ስፍራና እንቅስቃሴ በተመለከተ መረጃዎቹን በየደቂቃው ለውጭ አካላት በመላክ ላይ ነበር። ይህም ፈንጂዎቹ በትክክለኛ ጊዜና ቦታ እንዲቀመጡ ለማድረግ ያለመ ነበር። ይህ የሚያሳየው ሴራው ምን ያህል ጥልቅ፣ ውስብስብና በዘመናዊ ቴክኖሎጂ ታገዘ እንደነበር ነው። ከውስጥ ሰዎች ጋር በመተባበር የፕሬዝዳንቱን እንቅስቃሴ በየደቂቃው በየሰዓቱ እየተከታተሉ ሕይወታቸውን ለማጥፋት አቅደው ነበር። ክህደቱ ከገንዘብም ከስልጣን የሚመነጨ ሊሆን ቢችልም በሀገርና በሕዝብ ላይ የተፈጸመ ከባድ ወንጀል ነው። ፕሬዚዳንት ኢብራሂም ትራኦሬ ይህን ሁሉ ሴራና ክህደት ከተጋለጠ በኋላ ዝም አላሉም። እንደ ማንኛውም የሀገር መሪ ድምፃቸውን አሰሙ፣ ወደ ህዝባቸው ቀረቡ። በሀገር አቀፍ ደረጃ ባስተላለፉት ስሜት ቀስቃሽ መልእክት በሳቸው ላይ የተደረገው አደገኛ የግድያ ሙከራ በዝርዝር አጋለጡ ላሟ እንዴት እንዳዳነቻቸው ፈንጂዎቹ እንዴት እንደተገኙና ከሴራው ጀርባ የነበሩትን የቅርብ ሰዎች አማካሪ አዲሳ እና ሌተናንት ዱሃምባን ማንነት በይፋ ገለጹ ከዚህም አልፈው በዚህ ሴራ ውስጥ የውጭ አካላት እጅ እንዳለበት በድፍረት ተናገሩ የቡርኪና ፋሶን ሉዓላዊነት የማይፈልጉ የሀገሪቱ ህዝቦች በራሳቸው እንዳይተዳደሩ፣ በራሳቸው ጉዳይ ላይ እንዳይወስኑ የሚሹ የውጭ ኃይሎችን እንዳሉ አሳሰቡ። የፕሬዚዳንቱ ድምፅ በቆራጥነት ተሞልቷል። ቡርኪና ፋሶን ከማንኛውም አይነት የውጭ ጣልቃ ገብነት ተጽዕኖና ሴራ ሙሉ በሙሉ ነፃ ለማውጣት ያላቸውን የማይናወጥ ቁርጠኝነት በድጋሚ ያረጋገጡ። የቡርኪና ፋሶ ሕዝብ በራሱ ይተዳደር ራሱ ምድል የሚወስን መሆኑን አወጁ። ይህ መልእክት ለህዝቡ እውነትን ያሳወቀ ጋግን የገፈፈ ነበረ፣ ለጠላቶች ደግሞ እጅግ ጠንካራ የማይረሳ ማስጠንቀቂያ ሆነ። የአፍሪካ መሪዎች ከእንቅልፋቸው እንደለቁ በራሳቸው እንደሚተማመኑ አሳዩ። እነዚህ ተደጋጋሚና አደገኛ የህይወት ማጥቃት ሙከራዎች ካስከተሉት ጥልቅ ትምህርት በመነሳት ፕሬዚዳንት ኢብራሂም ትራኦሬ የአገሪቱን ደህንነት ለማጠናከር ነ ከውጭ ጣልቃ ገብነት ሙሉ በሙሉ ለመከላከል የሚያስችል ልዩና ዘመናዊ እቅድ አወጡ። ኦፕሬሽን መስታወት ወይም ኦፕሬሽን ሜረር የተሰኘ እቅድ ተግባራዊ ተደረገ። ይህ እቅድ በቡርኪና ፋሶ ውስጥ ያሉ የውጭ አካላትን እንቅስቃሴ፣ ግንኙነቶችና ዓላማዎች በቅርበትና በዘመናዊ መንገድ መከታተልን ያካትታል። ማንኛውም አይነት የስለላ ተግባር፣ የጥፋት ሙከራ ወይም በሀገር ሉዓላዊነት ላይ የሚሰነዘር ድርጊት ሲታወቅ ወዲያውኑ ማጋለጥና ፈጣንና ጠንካራ እርምጃ መውሰድን ያካትታል። ኦፕሬሽን መስታወት ወይንም ኦፕሬሽን ሜራየር የቡርኪናፋሶን ሉዓላዊነት ለማስጠበቅ የሀገርን ሚስጠር ለመከላከልና ከውስጥም ከውጭም የሚመጡ ሴራዎችን በማክሸፎ ረገድ ትልቅ የጥበቃ ስርዓት ነው። ይህ የሚያሳየው ቡርኪና ፋሶ በራሷ ልጆች በራሷ ጥበብና ቴክኖሎጂ የመጠበቅ ብቃት እንዳላት ነው። ፕሬዚዳንቱ ላሟ በመንገድ ላይ መቆሟን እንደ ቀላሉ ወይንም ድንገተኛ ነገር አላዩትም። ፈጣሪ ከእኔና ከመንግሥቴ ጋር ነው ሲሉ በይፋ መስግነዋል። ይህንን ድንቅና ተአምራዊ ክስተት ከውጭ ጣልቃ ገብነት ከውስጥ ከዳተኞችና ከማንኛውም አይነት ሴራ ለመከላከል የቡርኪናፋሶ ህዝቦች ምን ያህል ንቁ መሆን እንዳለባቸው የሚያሳይ ታላቅና ህያው ምልክት እንደሆነ ገልጸዋል። ላሟ የቡርኪናፋሶን ህዝብ የማቋቋም አቅም የሀገር ሉዓላዊነት አስፈላጊነትና ፈጣሪ ሁልጊዜ ከጻድቃንና ከሀገር ወዳዶች ጎን መሆኑን የሚያስታውስ ሕያው ምልክት ሆናለች። ይህ ታሪክ የትግሉ ሜዳ በየቦታው እንደሆነ፣ ጠላቶች በማንኛውም መንገድ በማንኛውም ሽፋን ሊመጡ እንደሚችሉ እናም ንቃት የህይወትና የሀገር ድህንነት መሠረት መሆኑን ያስተምረናል። በራስ መተማመን ለሀገር ፍቅር መቅናትና በዙሪያ ያሉንን ሰዎች በጥንቃቄ መመልከት እንዳለብን የሚያስገነዝበናል። ይህ ቪዲዮ የፕሬዝዳንት ኢብራሂም ትራኦሬን ህይወት ለማጥፋት የተደረገውን አደገኛና ተደጋጋሚ ሴራ፣ ከሞት ያዳነችው ላም ያስከተለችውን ታላቅ ታምር፣ የውስጥ ከዳተኞች መጋር፣ የፕሬዝዳንቱን ጥበብና ሉዓላዊነትን የማስጠበቅ እርምጃዎችን ያሳያል። ይህ ታሪክ ለመላው አፍሪካ ህዝቦች በተለይም ለወጣቱ ትውልድ ከውጭ ለሚመጡ ሴራዎች ንቁ መሆን እንደሚገባ፣ በራስ መተማመን እንዳለባቸውና የሀገርን ሉዓላዊነት ማስጠበቅ ምን ያህል አስፈላጊ የወል ጊዜ ትግል እንደሆነ ያስገነዝበናል። ውድ የዘይገርም ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ይህንን አስደናቂና አስተማሪ ታሪክ ለሌሎች በማጋራትና ግንቢ አስተያየታችሁን መከሰር በመጻፍ ቤተሰባችንን ይቀላቀሉ። የእናንተ ድጋፍ ለኛ ትልቅ በርታት ነው። ለተጨማሪ አስደሳች፣ አስተማሪና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁም ከልብ እናመሰግናለን። የቡርኪና ፋሶ ሉዓላዊነትና የህዝቡ ጥበብ ለዘላለም ይኑር። የአፍሪካ ልጆችም ለክብራችሁ ይቁሙ።